እኔ የምለው ግን ችግሩ ከኔ ነው ወይንስ ከእናንተ ነው? ጨረቃዎች የተው እንጂ በስስኮን ያትም ጡብኝ አሁን ዛሬ ቀለበት ተደረገ ነው ተቀለደ ነው የሚባለውኮ፣ ቀለበት ሲባል ልቤ ድው ድው ድው እያለ ልክ የጆሮ ጌጥ የሚለው ስሰማ ክው። ቤተሰብ የመሬ እንደምላችኝ፣ በእርግጥ ያው ብሩኬና ሀይሚቀ እውነት አላቸው። የቀለበቱን አይነት በግልጽ ስላልነገሩ ነው እንጂ ቀለበት አድርጎላታል። ቤተሰብ በመጀመሪያ ስለ ቪዲዮ አንዳንድ ነገሮች ልበልና ከዛ ወደ ቀለበቱ በደንብ መጣበታለሁኝ። እንግዲህ ሁለቱን ስንጠብቀው በጉጉት ስንጠብቀው ቪዲዮ ተለቋል። እኔ ማሰብስፌ በር ላይ ነበር ስጠብቅ የነበረው ክፍት አርቄ ለማየት ጉጉቴ፣ ፍላጎቴ፣ ምኞቴ ከመጀመሪያ ጀምሮ የሀይሚ የብሩክ የመጣመር አንድ መሆን ትልቅ ደረጃ መድረስ ፍቅር፣ በቃ በጣም ነበር በጉጉት ስጠብቅ የነበረው። ኮሜንት ላይ ማንዳንድ ቤተሰቦች የነገራችሁ የነገር ነበረ ለነገሩ እኔስ ምን ነው የሆነ ነገር አጣረች ደርሽበት አለው ስንም ጭምር ምን ነግራችሁ ይሆናል? በመጀመሪያ ስለ አስደመመኝ ነገር ልንገራችሁ። ዝግጅቱ ብሩኬ ያዘጋጀው ዝግጅት ቤተሰብ፣ ኦማይ ጎድነስ! እውነቴን ነው የምላችሁ፣ ለሀይሚ ቆንጆ ይገባታል፣ ሲያንሳት ነው የምር። ምክንያቱም ወርቅ ለሆነች ልጅ ወርቅ ሲገባታል አያንስባት ገባችሁ፣ አደለ? ከዚህ በላይ ነው የሚገባት፣ ለሐይምዬ በተለይ ደግሞ የእሷን ደስታ የእሷን ሳቅ ፈገግታ ሳይ እንዴት ደስ እንዳለኝ። ዝግጅቱ ሲጀመር በጣም ነው የሚያምረው፣ ሮማንቲክ ቤተሰብ። እና ብሩኬ ለካ እንደዚህ አይነት ነገር ዝግጅት ትችላለህ ወይ እንግን? ግን ቤተሰብ መጀመሪያ ላይ ብሩኬ ያዘጋጀውን ዝግጅት እያንዳንዱን ነገር አድንቄ አድንቄ መጨረሻ ላይ ክልሳርክበት እኮ ቡራነቴ ወንድም አለ ምነቃ ምክንያቱም የምትናገራቸው የተናገርሃቸው ነገሮች ወይንም ደግሞ ካደረከው ካዘጋጀው ዝግጅት ጋር ምንም ማች ሊያረግልኝ አልቻለም። ምንም ማች አላደረገልኝም። ግን ሀይምዬ ለማስደሰት አንዳንድ ነገሮችን የሄድህበት መንገድ፣ የለፋህበት ድካም፣ እሷ ደስ እንዲላት የተራመድህበት ጉዞ፣ እያንዳንዱን ነገር አደንቅልሃለሁ። በጣም ጀግና ነው። ሀይምዬ እንድትደሰት፣ ትልቅ ደረጃ እንድደርስ የሄድህበትን ጉዞን በጣም አደንቀዋለሁ። ቤተሰቦች እንግዲህ ያው ብዙዎቻችሁ ፕራንክ ሊሆን ይችላል ምናምን እያላችሁ ነበር። እኔ ደግሞ ፕራንክ አይሆንም ብዬ የገመትኩበት ግምት ለምን ብትሉ ይሄ ነገር ከዚህ በፊት ተደጋግሟል። በነገራችን ላይ ብሩኬ ቀለበት አረኩላት የሚሉ ነገሮች ስለተደጋገሙ አሁን ደግሞ አንድ ቤት እየኖሩ ስለሆነ እሪል መሆን አለበትም ምክንያቱም ደግሞ ሰዓቱም ስለሆነ ማለት ነው እና ቀለበት ኖርማሌ ፕሮሚስ የሚደረግበት ስለሆነ እኔ በሙሉ ልቤ ነበር ስጠብቀው የነበረው ቀለበት ነው ብዬ። ከዛ የሆነ ሰዓት ላይ ማለት ነው በደንብ አቀረብኩትኝ ቀለበት የያዘበትን ፓርት ብሩኬ ማለት ነው። ሳቀርበው ምናምን የተወሰነ ጥርጣሬ ገባኝ። ከዛ በስተ መጨረሻም ዛሬ ያው ቀለበት ሳይሆን ቤተሰቦቼ ቀለበት አድርጎላታል ተንበርክጎ መልስ አልጠበቀም ሀይ ሚስት ከምትመልስ መልስ አልጠበቀም። ቶሎ ነው ወስዶ እጇ ላይ ድርቅ ያደረገው። ለምን ብትሉኝ እኔ እነግራችኋለሁ ለምን እንደሆነ። ይህንን ያደረገበት መንገድ እና ግን ስጦታ ነው። ቤተሰብ ስጦታ ነው። እኔ ስጀመር ጆሮ ጌጥ ሲል ነው በቃ ተስፋ የቆረጡትኝ። ሪል የሆነ ቀለበት አይደለም እንዴ ብዬ ተስፋ የቆረጡትኝ እና ሀያ አምስት ግራም ወርቅ እንግዲህ በኢትዮጵያ በአሁኑ ሰዓት ግማሽ ነጥብ ምናምን ማለት ነው። ቤተሰቦቼ ወርቅ መስሳት በጣም ውድ ነው። ለሀይምዬ ይገባታል፣ ሲያንሳት ነው። ከዚህም በላይ እየጠበቅን ነው። ብሩኬ ሌላ ገና አዲስ ነገር አለ። በጣም ትልቅ በእኛ እድሜ የማይጠበቅ ምንድን ነው? የማይበገር ማለት ከእድሜያቸው ጋር እኩል ያልሄደ ነገር ማለት ነው። እና ገና ትልቅ ነገር ያልጠበቃችሁት ነገር አለ እያለ ነበርና፣ ያ ነገር ደግሞ ሜይ ቢ አሁን እኔ ምንም መገመት አልፈልግም። የምሬን ነው የምላችሁ። እኔ ዛሬዎች መጤ ቁርጥ ነው ያለው። ምክንያቱም ምን አይነት ቀለበት የሚለውን ነገር እኮ ማብራሪያ ብትሰጡን እኮ እንደዚህ አልሆንም ነበር። የምሬን ነው የምላችሁ። እኔ በግድ ቀለበት ካላደረጋችሁ ካልተጋባችሁ ብዬ ስግጥ አልልም። ምክንያቱም የእናንተ ዓላማ ፍላጎት መድረስ የምፈልጉበት ደረጃ ስላለ የሀይሚዬን ፍላጎት ስላለ ያ ነገር እስከሚሟላ ጠብ ቃለው እንዴ! እስካሁን ውስጥ ጠብቄ እንዴ! በጣም ብዙ ጊዜ የሰው ግፊት ነበር። ቀለበት አርግላት፣ ፍቅርህን ግለጽላት፣ እንደዚህ ኩንላት የሚባሉ ነገሮች ነበሩ እና ብሩኬ፣ ከዛ ከዛ አንጻር ይመስለኛል እንግዲህ ቀለበት አረጉላት የሚለውን ቃል የተጠቀመው ኦር ደግሞ አርጎላታል። በእርግጥ ግን መስቀል ነው እንግዲህ የአንገቷ ላይም የጆሮ ላይም የእጇም እንዳያችሁት መስቀል ነው ያደረገላት። እሱም ደግሞ ወርቅ በጣም ውድ ነው ምናምን። እናንተ እንትን አርጉትኝ እያለ ነበር እና 25 ግራም ማለት በአሁኑ ሰዓት ግማሽ ነጥብ ምናምን አካባቢ ነው። 500 ሺህ ምናምን አካባቢ ማለት ነው፣ እና ሊቀንስም ሊጨምርም ይችላል። በአሁኑ ዋጋ እኔ ባለሁበት ሀገር ላይ እንደዛ አካባቢ ነው። እና የተወሰነ ነው የሚቀረው ላይ ግማሽ ነጥ ብቻ ኒስ ሀይሚዬን ስላስደሰትካት በእንደዚህ መንገድ ስላሳልፋችሁ ደስ የሚል አይደል በቃ ቤት አንዳንድ ጊዜ ነገሮችን ቀየር አድርጋችሁ ሰውን ለማስደሰት ሰው መሆን በቂ ነው ገባችሁ ለምትወዱ ሰው ደግሞ ምንም ነገር ማድረግ ትችላላችሁኝ እና ብታረጉለት ራሱን እንዳደረጋችሁለት አይሰማችሁም እና የሀይሚዬን ደስታ ፈገግታ ሳይ ደስ ሳለ በቃ ብሩኬ ጀግና ጀግና ያልሁበት ምክንያት ምንድን ነው እሷን ስላስደሰታት ሁላ አላመንኩም ፕራንክ ነው እንዲያለች ነበረ ሀይሚዬ በጣም ብዙዎች ራሱ ኮሚኒቲ ላይ እንደዚያ እያሉ ነበር። ፎቶአችሁ ተለጥፎ እኔ ኧረ ተው ብሩኬ ድጋሚ ይሄን ነገር አያደርገውም። ሀይሚን ድጋሚ ሞራሏ ይጎዳል። ስለዚህ ቀለበት ተንበርክኮ ላድርግልሽ ብሎ ፕራንክ ነው አይላትም። እያው ስከራከር ነው ያልኩትኝ እና ግን አንድ ሁለት እህቶች በውስጥ የሰጡኝ መረጃ አለ። ቀለበቱ ከተደረገ ቆይቷል። ሌላ ዝግጅት አለ። እየተባርክ ነው ቤተሰብ። ስለሱም በደንብ የምነግራችሁናል ግን ይሄንንም ቀለበት ቢሆን ያው ተንበርክ ቋር ጎላታል። ሲቀጥል ዛሬ አንድ ፕሮሚስ የገባው ነገር አለ። እንደ ፕሮሚስ ውሰዱትኝ። ድል አርጌ ነው ደግሼ የማገባሽ ብሏታል ሀይሚዬን። ሀይሚዬ ደግሞ እሺ ነው ያለችው። ሀይሚ እሺ ማለት አልነበረብሽም እኮ መቼ የምትለ አቃል ምን አለ ብትጠይቅ። ምክንያቱም ዛሬ የእናንተን አንድ መሆን፣ መፋቀር፣ መጣመር በጉጉ በተስፋ ሲጠብቅ ለዋለ ቤተሰቦቻችሁ ቢያንስ እንኳን መጽናኛ ይሆን ነበረ። ዛሬ ቀለበቱ እንኳን ባይደረግ ማለት ነውና ለሌላ ጊዜያችሁ ግን ምንድነው የሚወዱት? ለምንድነው ለእኛ የሚመኙት የሚፈልጉት ብላችሁ ያን ነገር በሲስኮናችን እንዳትገቡ። እኔ ተናግር ያሉ የምር ጠዋት ላይ ምናምን ሰራው ቪዲዮ ላይ ራሱ እየተናገርኩ ነበረ። ብሩኬ እንደው እንደ ፕራንክ ነው ብሎ ከመጣን ያለቅ ህም ወንድም አለም እያልኩ ነበረ። ግን ደግሞ ለሚወዳችሁ ሰውም ደግሞ አንዳንድ ጊዜ ለሞራሉ መጠንቀቅ መቻል አለባችሁ። ምክንያቱም አሁን ይህን ነገር ሁሉ የምንለው የእናንተ ማደግ፣ ትልቅ ደረጃ ማድረስ እኔ ለምሳሌ ህልሜም ሀሳቤም ብዙ ነገር ስለምወዳችሁ እናንተ ተጣ አምራችሁ ትልቅ እየደረጃ ደርሳችሁ ማየት ነው። እንደዚህ የሚጠብቅ ደግሞ እንደዚህ በጉጉት በተስፋ የሚጠብቅ ደግሞ በጣም ብዙ ቤተሰብ ስላላችሁ። በእርግጥ ቀለበቱን እኮ አድርጎላታል ያው የፕሮሚስ ወይም ደግሞ የጋብቻ የሆነ ስህተት አለ ወይ? የእኛ ጋ ነው ስህተቱ ወይ እናንተ ጋር ነው? እኛ እየጠበቅን ያለ ነው የፕሮሚስ አንድ የሚያደርጋችሁን በፍቅር የሚያኖሯችሁን የሚያጣምራችሁን ትልቅ ደረጃ የሚያደርሳችሁን ነው። እናንተ ደግሞ ያው ቀለበቱ ተደርጓል። የስጦታ ቀለበት ነውና ልዩነቱ እዛ ጋር ነው ቢሆንም ቀለበት ስትሉ እኛ የምንጠብቀው ሌላ ስለሆነ እንደዚ አይነት ፖስት የምታደርጓቸውን እንዶ ለእኛ ስትሉ ብታስተካክሎት። በእርግጥ ኮ ባመጡት ነገር ባደረጉት ነገር እኔ ተደስቻለሁ፣ ምንም አልከፋኝ። ምክንያቱም የሀይሚ ደስታ የብሩኬ ልፋት አስባችኋል? ከተደረገው ከገዛቸው ከእያንዳንዱ ቁሶች በላይ እሱ የለፋበት የደከመበት ነው። ገባችሁ? ሀይሜን ለማስደሰት ምግብ ሰርቶ እንደገና ኬክ፣ ያው ታውቃላችሁ፣ ከዚህ በፊት ስለተበላሸ የሁለት መቶ ኬ የሀይምዬ ማለት ነው እኛና ያንን ያንን ለማስደሰት ለመካስ የጣረበት የሄደበት መንገድ እኮ ድንቅ ነው። የሚጠላ አይደለም፣ የሚወደድ የሚበረታታ ትልቅ ደረጃ እንዲደርሱ ከዚህም በላይ እሷን ሰርፕራይዝ እንዲያደርጋት ሀይሚዬም ተመሳሳይ ያን ነገር እንደግፈዋለን። ግን ግን የእኛ ወሽመጥ ቁርጥ የሚለው የምንጠብቀው ሌላ ነገር ስለሆነ ነው። ከዚህ በኋላ እኮ ሪሉን እንኳን ፖስት ስታደረጉ እኔ ላላምን ነው። ምክንያቱም በቃ ከዚህ በኋላ እኔ ዛሬ እንደ እኔ እርግጠኛ ሆኖ ያመነ ሰው አልነበረም። ብዙዎች እንደውም ኮሜንት ላይ ተረጋጊ፣ ፕራንክም ሊሆን ይችላል እያሉ ነበር። ኤኒዎስ ግን ቀለበቱ ሀይሚና ብሩኬ ካደረጉ ቆይተዋል ሶሻል ሚዲያ ስላልወጣ ነው እያሉ ነው። ሁለት እህቶች በውስጥ ማለት ነው። እሪድ ነው አይደለም የሚለውን ከብሩኬና ከሀይሚያ አንደበት ነው እኔ መስማት የምፈልገው። ራሴንም ራሱ ማመን እያቃተኝ ነው፣ ከዚህ በኋላ በሚደረጉ ነገሮች ማለት ነው።